እንኳን ደስ አላችሁ ሳውዲ አረቢያ ላይ ለምትሩት የማዳም ቅመሞች ምን? ለምን መድኃኒት ቅመሞች ብቻ ወንዶችም ይመለከታል ነው እንዴ? አሰላሙ አለይኩም ወራህመቱላሂ ወበረከቱ እንዴት ናችሁ? ሰላም ናችሁ? የረጃን እንደ ሀዩዬ ቤተሰቦች ዛሬ ሀዩዬ ብያለሁ። ደስ አልሻል ጀመር ማሽቋቀ እና ውዶችዬ ፈገግታ ሱና ነው፣ ፈገግ በሉ እና ውዶችዬ እና ባለው ቃል መሰረት የሰማኑ ሽቁታ ለቻናላችን ቤተሰቡ ሹክ እንላለን ብለን የሰማነው ቪዲዮ ይዘንላችሁ መተናል። እናንተም ይጠቅማል ብለን ያሰበን ቶሎ ወደ እናንተ እናደርሳለን እናደርስላችኋለን። እናንተ ደግሞ የምትጠበቀው ላይክ ማድረጋችሁን እንዳትረሱ። ጀዛኩም አላ ላይክ የምታረጉ ሰብስክራይብ ሳለላቸው ራሱ እያረኩኝ ነው። ጀዛኩም አላ ር ይሄ እጅ ይባረክ፣ ይባረክ፣ ብር ይፈሰ። ላይክ ባረቀ ቁጥር ብር ይፈሰ። ላይክ ያላረጋችሁም ችግር የለም። ይሄ ፍላጎታቸው ነው እና ኮመንት አንብበን፣ ብዙ አይነት ኮመንቶች አሉ። ቪዲዮን አሰሙትም ይሁን ወደ አዲስ የምትመጡ ሰዎች ይሁን፣ ግራ እየገባኝ ነው። ከጠለብ የጠፋሁ ነኝ። ምንድን ነው ስላ ከኡምራ የመጣ ሁነኝ ከሀጅ የመጣ ሁነኝ በዚያራ የመጣ ሁነኝ በባህር የመጣ ሁነኝ፣ ከመጣ አንድ ወሬ ምናምን የምትሉት ብዙ አላችሁ። ቪዲዮ እየሰማችሁ አዲስ ናቸው መሰለኝ። ለእነሱም አጠራጠር ያለም መልክት አለን። እንሻላ አሁን በመጀመሪያ እንኳን ደስ አላችሁ። ያንበት ወደኋላ ኋላ እንመጣበት። አለን አብዛኞቻችሁ የተጨናነቃችሁት ያላችሁት በፓስፖርት ነው። ትናንት በሰራነው ቪዲዮ ላይ በሩ በጣም ተወደረ ብላችሁ እየተነጫነጫችሁ ነው ብሩ በጣም ተወደደ፣ ነቀል ከፋላ ነው ምናምን ነው ምናምን ነው እያላችሁ በጣም ማውጣት እየፈለጋችሁ ብር ደግሞ ማውጣት እየከበዳችሁ፣ እኛም እንደ እናንተ ሆነ እና ቃለን ብር እንዲበዛ እውነት አይገባም ነበረ። ግን እንደ ጊዜው ከሆነ ደግሞ ምን ይደረግ አሁን እነሱ እኮ እኛም ከዛ ላይ የምንበላ የመሰላቸው ነው። እንዳስተካክል አማርኛ በደንብ ገለጽ አርግላቸው ማለት ብሩ ዋላ እኛ ምንም ከእነሱ አንድ አምስት ሳንቲም የምናገኘው ነገር የለም። ብሩ እኛም ብሩ ስለተወደደ በዛ ከእነሱ ላይ የምናገኘው ነገር አምስት ሳንቲም የለም። ፓስፖርት በኦንላይን እንደን የሚወጣ ስትሉ እኛ ተሯርጠን የዘንላችሁ መጣን እንጂ ከእነሱ ምንም የምናገኘው ነገር የለም እንዲሁም ወደ ሶስት አራት ድምፅ ሰልኮልኛል። ዛሬ በረብር ብር ጨምሮ አሉ ካላችሁ ታሉ ገበያ ሲበዛባችሁ ነው የጨመሩት። ስለዚህ እናንተ በዚህ ብር እንዳታወጡ። እንኳን ደስ አላችሁ በድጋሚ አስያላችሁ። እኛም ከእነሱ ምንም ነገር አንድ ብር እና ምናገኝም ከእነሱ ሀስበን የምንወስድበት ነገር የለም። እናንተ እንጠቅማለን። ለመጀመሪያ እናንተ ከተጠቀማችሁ፣ እናንተ ደግሞ ነገ እኛ ትጠቅማላችሁ የሚል ነገር ነው። ቶሎ እንደዚህ ነገር ወደ እናንተ ማድረስ የወደደን እንጂ ከእነሱ ጥቅም ነገር ስላገኘን አይደለም። አሁንም ደግሞ እንሻላ አዳዲስ ጥሩ ጥሩ ነገር እናንተ የሚፈልጉ ነገር እየመጣ ይገኛል። ለመጀመሪያ ያረብ ያረብ ያረብ እውነት አድርጎና አሳካልን በሉ። ለመጀመሪያ ለመጀመሪያ አንድ ነገር ይነግራላችኋለሁ። ድዋ አድርጉ። ድዋ ካደረጋችሁ በኋላ አንድ ነገር ደግሞ መለየት ካቃታችሁ ሰላት ስትስካር ሁለት ረካ ሲገጁና በደንብ ዱዓይ አርጉ። ዱዓይ ብዙ ነገር ይፈታል ታውቃላችሁ አይደለም? ይሄ ቀራር ወጥቷል። አይደለም ይሄ ቀራር እንድወጣ ደግሞ በነፃ ብራችን ከኪሳችን ሳልወጣ አሁንም መንግስት ምረት አድርጎ እንደ ሊያስወጣን የመጣ የመጣ ነገር ደግሞ እውነት ነገር እንደሊሆን ጫቆወደእውነቶወደ ጉዳያችን ንግባ። እንኳን ደስ አላችሁ ያን ነው ፊት ለፊት የማዳን ቅመሞች ኢንሻላህ በየቀኑ እኛ የፈለጉ ነገር ይወጣል እንጂ እነሱ ያሰቡት አይወጣም። ምንድን ነው ማለታቸው አይቀርም። እንኳን ደስ አላችሁ እኛም እንከታተላለን። እንኳን ደስ አላችሁ ያንበት ምክንያት ሰውድ አረቢያ አዋጁ እኛ የመሰለን ትንሽ ቀን ነበር የመሰለን አዋጁ ገምቱ አዋጁ እስከ ስንት ጊዜ ነው የሚቆይ እያላችሁ ነበረ። ኮመንት ራሱ አዋጁ ስለ አዋጁ ሳቲ በፊት ፓስፖርታችሁ ቀስ ብላችሁም ወስዳችሁ መጀመሪያ ቆይ በላቸ ቆይላ እ ገምቱ እስቲ ገምቱ ሩ አዋጁ የተፈቀደው እስቲ ገምቱ። ኮመንት እያነበብኩ ነው እያነበብኩ ነው። አዋጁ እየተፈቀደ እስከ ስድስት ወር ነው የማዳም ቅመሞች። እንኳን ደስ አላችሁ። ማሻላ ተባረካላ። ስድስት ወር ማለት አሁን ተጨናንቃችሁ ስድስት ወር ማለት አሁን ተጨናንቃችሁ ፓስፖርት ማውጣት አያስፈልግም። በኦንላይን በውድ ብር ማውጣት አያስፈልግም። ኤምባሲ ሄዳችሁ በስነ ስርአት በስነ ስርአት ኤምባሲ ሄዳችሁ አሁን የሀጅ ጊዜ መያዝ ይበዛል። ካላት ሀጅ አንድ ወር ብቻ ነው ቀራሩ። ለስድስት ወር ይቆያል አዋጁ፣ ለስድስት ወር በትክክል ደግሞ አዋጅ ተሰጥቷል። አዋጁ እስከ ዛሬ ይሰጣል ተብሎ እየተጠበቀ ነው። ግን አንዳንድ ቦታው ደግሞ ዋና ዋና ሰዎቹ እውነት እንደሆነ ይነግሮናል። ከዛው ዛሬ ደግሞ እውነተኛው ነገር ለስድስት ወር ሲሆን በጣም ደስ ብሎናል። ለምን አንዳንድ ነገር እኛም እናስተካክልበት ነገር እስከዛ እናስተካክላለን። ፓስፖርትም ዛሬ ሶስት ሺ አንድ መቶ ያሉ ነገ ወይም በአንድ ሺ በአምስት መቶ አውጥተን ከፊላችን በትክክል አዘጋጅተን እኛም ተዘጋጅተን ሁሉም ነገር ጨርሰን እቃማችን በእጅ ልናስገባ እንችላለን። አሁን የጀመሩ ሰዎችም ደግሞ ላያሳካላችሁ እንሻላ በቅርቡ ጨርሴናል ያሉም ሰዎች አሉ። እናንተም እንደዚህ ጥሩ ጥሩ ነገር ቶሎ ወደኛ ሹክ በሎ ካላችሁ ሼር ማድረጋችሁን እንዳትረሱ። ብዙ ሰዎች የሚጨናነቁት አለ በፓስፖርት በኢቃማ በምናምን። ኢቃማ ደግሞ በትክክል ይወጣል። የፕሪንቱ ነገርም ደግሞ አውቃችኋል ብዬ አስባለሁ። እዚህ የሰራን ቪዲዮ አለ። ከዚህ ሁለተኛ ቪዲዮ ትናንትና እሱም በትክክል ከሰማችሁ አብሽሪም እንዴት እንደሚወጣ ምን እንደሚያስፈልግ ማወቅ ትችላላችሁ። አሁን በድጋሚ ብቻ እስከ መጨረሻ ስሙና፣ በድጋሚ ብለዋል በኡምራ፣ በሐጅ፣ በዚያራ የሚመጣ ሰው ይመለከታሉ እያላችሁ ነው። አይመለከተውም፣ አይመለከትም። እና ወንዶች አይመለከትም። ከጠፋሁ እንደዚህ ምንድነው። ሌላ ደግሞ ጥያቄ፣ እቃማ አልተሰራልኝም፣ ከመጥቻለው ግን ሰዎቹ እቃማ አልሰሩልኝም ይላሉ እቃማ ባይሰሩላችሁም ሰውድ አረቢያ መግባታችሁ ድኩልያ ነው የሚያስፈልገው ድኩልያ ደግሞ የሚመታላችሁ አየር መንገድ ላይ ነው ስለዚህ እቃማ ያልተሰራላችሁ ሰዎች ማለት ጠለብ ቤቱ ናችሁ እቃማ ጠፋ ለምን እቃማ አልተሰራም አይደለም እቃማ ያልተሰራ ለመጀመሪያ ማዕሉማት እቃማ ውስጥ ነው ያለ ፓስፖርት ብቻ ምንም ዋጋ የለም እቃማ የድሮ እቃማ በፓስፖርት ቁጥሯችሁ ይቃማ ይወጣል ማለት ነው። ባባ ፕሪንቱ ፕሪንቱ ማለት ነው። ሲወጣ አብሽሩ አብሽሩ በሱ ነው። በቃማ ነው የሚከፈተው። ከተከፈተበት በኋላ እዛ ላይ ነቀል ከፋላ ማድረግ እዛ ነው የሚቻለው። ስለዚህ አይቻልም ማለት ነው። ወንዶች ማለት ፓስፖርት በፓስፖርት ብቻ ቃማ ያልወጣ እየጠፋችሁ፣ ይሄ ሌላ ጉዳይ ነው። እስከዛሬ እንደዚህ ነገር አልሰማንም። ሌላም ጥያቄ አለ። አራት በስመ አብ አለብኝ የሚሉም ኮመንት አለ። ኮመንት ላይ ማለት ተይዞ አራት ጊዜ ገብተዋሉ። ሀገር በስመ አብ አድርጎ ማለት ነው አራት ጊዜ። አራት ጊዜ ማለት ወላሂ ችግር አራት ጊዜ በላይም ያስመጣል። ሰውም ይሄም እናውቃለን። አራት በስመ አብ ያለው ሰው እስከ አሁን የበስመ አብ ነገር ይነሳል የተባለው ነገር እስከ አሁን አልሰማንም። እየተነሱ አንድ ያላችሁ ከአምስት ዓመት በፊት ያላችሁ ማምጣት ማግባት ትችላላችሁ። ከአምስት ዓመት አንድ ጊዜ በስማ ሁለተኛ ያሉ ሰዎች እንደውም ብዙ ጊዜ መጥቶ ተንከራትቶ ብሩን ጨርሶ እየተመለሱ ነው። አራተኛ ደግሞ እስካሁን በጣም ከባድ ነው ማስራሱ። ሁለት ደግሞ የሆነባቸው ሰዎች አስር አስር ዓመት አስር ዓመት አው ቀስ ብለው እሱ እንደዚህ አዋጁ ከወጣ ከወጣ ልታገኙ ትችላላችሁ። በስተመጨረሻው ደግሞ ይሁን ምክር አንዳንድ ሰዎች ምን ይላሉ፣ አሁን በፊት 10 አመት 12 አመት ያለ ኢቃማ ተቀምጠን አሁን ይሄ ሁሉ ብር ከፍለን ለምንድን ነው የምናስወጣ? ምሉ ሰዎች አሉ። እሺ እሱ የእህትነት ምክራችን ነው የእህትነትና ወንድምናት ምክር ነው። እኔም ሐቂቃ ለመናገር አንቺ ቢሆን አንቺ ብትሆን ወደ ምክሩ ሳትገባ በፊት አንቺ ብትሆን ለምንድን ነው የምታወጪ? ውዶች እኔ እና ረጃሉ ብዙ ጊዜ የወንድምነትና እህትነታችን ምክር ነው ስንመክር ነው የምታውቁን። አሁንም የተሰማችሁ ስሜት በማንኛውም ነገር የሚሰማችሁ ስሜት ካለ ኮመንት ጻፉልን፣ እየተሰማንን እንመልስላቸዋለን። እኔ ይሄ ቃማ የሚመለከተውም ሰው አለ የማይመለከተውም ሰው አለ። ሐቂቀ ለመናገር ማለት ነው ምን በሌላ እንዳትገለብጡት። አሁን ይሄ ቃማ ምሳሌ ይሄ ቃማ እኔን ይመለከተኛል አንደኛ፣ እኔን ይመለከተኛል። እንዴት ማለታቸው አይቀርም እኔ አሁን ረጃሉ ቅርብ ቀን ነው ከሀገር የመጣው በይቃማ እኔ ይቃማ የለኝም ልጆቼ እዚህ ናቸው። እናት አባት አስራ ሁለት አመት ሳ ላይ ይሄ ሁሉም ጉድ ነው በይቃማ ጉዳይ ነው። ስለዚህ እንደኔ አይነት ሰዎች ይቃማ ያስፈልጋቸዋል። ምክንያቱም ትዳሬ እዚህ ነው፣ ልጆቼ እዚህ ናቸው። ቤተሰቦች ብቻ ናገር ያሉት ለቤተሰቦች ብዬ ይቃማ ያስፈልገኛል። አገገብቼ መጣለሁ ማለት ነው። ታኒ ደግሞ እናቱና አባቷ ወይም ባለቤቷ ልጇ ሀገር ሁኖ እዚህ ቃማ ማውጣቷል አልመክር። ምክንያቱም ባለው ያለው ሀገር ነው ልጁ ያለው አገር ነው። እዚ ቃመ ለምን ታወጣለች? ሴት ልጅ እድሜዋ ቁጭ ብላ አይጠብቃትም። እድሜ ከሄደ ችግር ነው። እድሜ ከሄደ ብር ይመጣል። እድሜ ከሄደ ግን ልጅ አይመጣም እና ተነሽ፣ ሰራ ሰራ አድርገሽ ወደ አገርሽ ግቢ። ምክንያቱም ቃመ ብዙ ብር ነው የሚፈጀው። አስር አመት ቀመሽ አስር አመት ገራማ፣ አስራ አምስት ቀመሽ አስራ አምስት አመት ገራማ። ታህኒ ደግሞ ሌላ ምሳሌ፣ አሁን ባሏ እዚሁ ሆኖ እሷም እዚሁ ሆና ለሆነ ሴትም እመክራለሁ። ምክንያቱም እሷም ይቃማላት እሱም ይቃማላት። ስታረግዝ ካረገዘች፣ አላህ ብሎ ካረገዘች ኢንሻአላህ አገር ገብታ ወልዳ ትመጣለች። ለእንደዚህ አይነት ሴትም ይጠቅማታል። በጣ ያረ እስ የተሰማ ሌላ ምታወራለ ይጠቅማል። አሁን እነዚህ ሰዎች ይጠቅማል ባሉ ሀገር ያለ ልጁ ሀገር ያለ ምን ይጠቅማታል? አንዳንድ ሰዎች ደግሞ ችግራችሁ ብቻ አይቶ የራሱ ችግር ባሉም ልጆቹ እዛ አገር ነው ያሉት እቃ ማሰራት ይሯሯጧሉ እነሱም ግን ብራችሁ ይዞ ቢገቡ እኔ መክራችኋለሁ። ለምን አሁን አስር ዓመት ወይም አስራ ሁለት ዓመት ካለ ወደ ስምንት ሺህ ሪያል ግዴታ ትጨርሳለች። ለምን ሩሱም የተባለው የቃማ ጀደዳ በአመት አመቱ ይከፈላል። እሱ አይቀርም። እሱ ተከፍለው ደግሞ የሆነ ነገር የአምስት መቶም የአንድ ሺህ ሪያልም ሊሆን ይችላል። ወረቀት የሚያስወጣም እስከሚስተካከል ድረስ ግዴታ ታስተካክላላችሁ። ይህን አውጥታችሁ እንደዚህ ሰዎች ከምትሰሩ ይዛችሁ ብሩን ብትገቡ ይሻላቸዋል። ግን እዚሁ ደግሞ የሁለት ባልና ሚስት ሆነው ሁለቱም ያሉ በጣም አገር ገብቶ መመለስ በጣም አሪፍ ነው። አንዳንድ ነገሮች ከተቸገራችሁ ቶሎ ወደ አገር ገብታችሁ እናተ ባት ታማችሁ ከሆነ ቶሎ አሳክማችሁ መመለስ፣ አዘን ካለም እንደዚህ ብዙ ነገር ለብዙ ነገር ይጠቅማል። ማ እውነት መናገር ብዙ ነገር ይጠቅማል።

አላህ ለመንግስቱ አንድ ነገር አንድ ነገር ም ማሳያት ይችላል ላ ከእሱ የበለጠ የአንተ ሀገር አሳድጋለሁ የሚል አሳይቶ ለእነሱም ምረት አላህ ይስጠልይሁ። እቃማ በእጃችሁ በእጃችሁ መንግስት ራሱ ከፊል ሆኖ ነው። ለእናንተም እስጣችሁ ይ እቃማ ብቻ ሳይሆን ብርም ዶላርም የፈለጋችሁ ልባችሁ ሚያስፈልግ ሚያስደስት ከሁሉም ነገር ደግሞ ደስታ ነው ሚያስፈልገው መኪናም ደስታም ልጅም ሁሉም በአንድ ላይ አፍያም እድሜም እድሜን አላ በአንድ ላይ ይስጣቸው። የቀረው ደግሞ አላሃችን እሱ ታላቅ ነው፣ መሙላት ይችላል። ያሳፈረኝ ነገር እስከዛሬ የለም፣ ያሳፈረኝ የለም። አላ ይሙላልኝ። እና አሰላሙ አለይኩም ወራመቱላ ወረካቱ። ቪዲዮ ላይ አይቀርጉም። አንድ ወር ልትጾም ነይታለች። ቃማ በእጁ ሲገባ አንድ ነገር ብቻ ነው የቀረው እሱ ሊገባ ኢንሻአላህ ይገባል። ከዛ እንጨባበጣለን። ሰላም አለይኩም።